እንዴት ናችሁ? ደና ናችሁ ነው? እግዚአብሔር ይመስገን ደና ነኝ። እንግዲህ ዛሬ አይታችኋል። እንግዲህ ሀይሚ ቀለበት ስትተረውር ማለት ነው እና ነገር ግን አንዳንድ ሰዎች ደግሞ አላችሁ፣ ብሩኬና ፋሲል ናቸው አብሮ ፕራንክ እያረጉ ነው ሀይሚን ምናምን እያላችሁ ነበረ። ወይም ደግሞ ፋሲልና ሀይሚ ፕራንክ ሊያረጉ ይችላሉ ብሩኬን ማለት ነው እና ሁለቱም ተነጋግሮ አውቆ ብሩኬን ፕራንክ እያረጉ ሊሆን ይችላል እንጂ ሀይሚ በፍጹም ከፋሲል ነው ከተባለ ሰውዬ ጋር ማለት ነው በፍጹም ቀለበት ልታረጋችልም። ሲቀጥል ደግሞ በአንድ እስካሁን አምስት ወር ምናምን ነው ካወራው ወይ ደግሞ አልፈልግም ካልኩት እያለች ነበረ። ነገር ግን ማለት ነው የማይመስል ነገር ለምስታት ትናገር ይላል የአገሬ ሰውና ሀይሚና ብሩኬ ሀይሚና ፋሲል ማለት ነው ያመጣችሁት አይዲ ወይ አሪፍ ሆኖ ወይ ደግሞ አስተማሪ ሆኖ እያለ ማለት የብሩኬን ትግስት በብዙ ነገር አጣርታችኋል። ከዚህ በፊት ማለት እኔ በደንብ አይቸበታለሁ ብሩኬ ምን ያክል ለሀይሚ ቦታ እንዳለው በምን ያክል ትግስት እንዳለው ከዚህ በፊት በሰራችሁት ፕራንክም ሆነ በሰራችሁት ቪዲዮዎች አይተናል። ነገር ግን አሁንም ደግሞ ይሄኛው ቪዲዮ የሚያሳየው ብሩኬን ምን ያክል ለሀይሚ ቦታ እንዳለው እንዳለው እና ደግሞ እንዴት እንደሚያንከባከባትና እንዴት ለሷ እንኳን ዋሽታው እንኳን ምን አክል እንኳን ለእሷ ቦታ እንዳለው ነው የሚያሳየው ማለት ነው። ነገር ግን ምንም አይነት ሌላ ነገር አዲስ ነገር ኔ ያላየውም ማለት ነው እና ከዚህ በላይ ባትሄዱ ማለት ይበቃል። ይሄ ቪዲዮ አስተማሪም ሆኖም እያለ ነገር ግን አይተናል፣ ብዙ ቦታ ወይም ደግሞ ብዙ ቪዲዮም ሰርታችኋል። በዚህ አስተያየት ማለት ነውና በዚህ አይነት ወይም ደግሞ ብሩኬ ለመፈተን ለመፈተንም ቢሆን አይተናል። ስለዚህ ብሩኬ እየተጎዳ ነው በመሃል ላይ ማለት ነውና ብሩኬ እየተናደደ ነው። ስለዚህ ብዙ ባትሄዱ ጥሩ ነው ባይነኝ ሃይሚ ማለት ነውና ያው ለተመልካችም ለብሩኬም አስተማሪ ነው። ነገር ግን ብሩኬ ደግሞ ሁሌ ማለት አይተንበታል። ምን ያክል ትዕግስት እንዳለ አይተናል ከዚህ በፊት። ስለዚህ ግን ሁሌ በሄዳችሁት ቁጥር፣ በዚህ ደግሞ በዚህ መሀላችሁ ላይ የሆነ ክፍተት ይፈጠራል። ሰው እኮ ክፍተት መሀላችን ላይ ክፍተት አይፈጠርም አይባልም። ገባችሁ አይደለ? ሁሌ በተጨቃጨቃችሁት ቁጥር ሁሌ የሆነ መሀላችሁ ላይ የሆነ ነገር ክፍተት በፈጠራችሁት ቁጥር ማለት ነው መሀል ላይ ብዙ ነገር ይገባል። ስለዚህ ሀይሚና ብሩኬ ማለት ነው ከዚህ የበለጠ መሀላችሁ ላይ ክፍተት ባትፈጥሩ ብዙ ነገርም ባታስገቡ ጥሩ ነው። ሀይሚ ይበቃሻል፣ አቋርጪ እና ደግሞ በደንብ ታማኝ ወይ እንዴት ልበላችሁ፣ በደንብ እንደ በፊቱ ፕራንኮች ወይም ደግሞ እንደ በፊቱ አምነን እንደምናዩ እየሆናችሁ አይደለም። ይሄኛው ቪዲዮ ለምን እንደሆነ ባላቅም እናንተ እንደም የሚያዝናና ቪዲዮ ከምትለቁ እየለቀቃችሁ በነበረበት ቪዩ እና አሁን ይሄ የምትሰሩበት ቪዩ ብዙም ተመጣጣኝ አይደለም አንድ አይነት አይደለም ለምን እንደሆነ አላውቅም እና ኦዲየንስም ብዙ አልወደደውም ይሄንን ግዴታ እናንተ ስትሰሩ ኦዲንስን ወደ ደግሞ ማየት አለበት አይደል እንዴ? እናንተ እየለፋችሁ እንደዚህ እየቀረጻችሁ እንደዚህ እየሰራችሁ ተጨንቃችሁ እንደዚህ አፕሎድ ካረጋችሁት በኋላ ደግሞ ተመልካች ማየት አለበት፣ ተመልካች መደሰት አለበት፣ ተመልካች ደግሞ የራሱን አስተያየት ማስቀመጥ አለበት። ስለዚህ ይህንን ቪዲዮአችሁ ወይም ደግሞ ይሄ እየሰራችሁት ያለው እኔ እኔ በራሴ አስተያየት ወይም ደግሞ እኔ በራሴ እይታ ማለት ነው ብዙ ኦዲንስ እንዳልወደደው ነው ይሄንን የጀመራችሁት ነው የሚያሳየኝ ማለት ነው። ስለዚህ ምን ማለት ፈልጌ ነው? እንግዲህ ምንም ማለት አልፈልግም። ሰላማችሁ ይብዛልኝ። እኔ ቤተሰብ እወዳችኋለሁ። ባይ ባይ